ቤተሰቦች ይገርማቸዋል። ደፋርና ጭስ መውጫ ቀዳዳ ያጣም። እስከዛሬ ጎን ጎን ሲል ዛሬ ዳኒ ሀይሚ ደካማ ጎን ናት ብሎ እውነቱን ተናግሮ እርፍ። እንደው አጥሚቱን ውስጥ በሽሮብ ቀይረዋል። የፊት ላይ ፕላስተር መቼ ነው የሚነሳው? ዳኒ ቤተሰቦች፣ ዛሬ እንግዲህ ሀይሚ ቡራ ዳኒ ተከስተዋል በጭቅጭቅ ራስ። ታራቂ የለም ወይ አለሁ የሚል ሰው ገላገይ በሚለው ዘፈን ልጀምርላችሁ ና ዛሬ እንግዲህ ያው ታውቃላችሁ፣ ትናንትና ጀምሮ ቴንሽኑን የሰረቀው ቡራ ሀይሚ ቆንጆ የሚላት ነገርና ዳኒ ሀይሚ ሀይሚ ስላበዛ ምንድን ነው ነገሩ ብሎ በቃ ሀይሚዬ እባክሽ ዳኒ ጋር ውሰጅ ቤቱን ስለማላውቀው ይቅርታ ልጠይቀው ብሎ ሀይሚዬን ሸውዶ ይዛው ሄዳለ። በነገራችን ላይ ከመሄዳቸው መጀመሪያው ማለት ነው። ቡራ ምን አለመሰላችሁ፣ በቃ አሁን ዳኒ የምጠይቀው ነገር አለ ስለኔ የተናገራቸውን ነገሮች እንደዚሁም ደግሞ ለሀይሚ ያሳያትን ነገር እንዲያሳየኝ ይፈልጋለሁ። ይቅርታ ለ ሊጠይቀው አይደለም የኔና የሀይሚ ነገር አብቅቶለታል። ያበቃለት ነገር ነው። ስለ ሀይሚ አይመለከተኝም። ነገር ግን ስለ እኔ ከዳኒ አንድ ቤት መስማት የምፈልገው ነገር አለ። ሀይሚ ዛ እንደት ይሄድ ይቅርታ አልጠይቀው ነው ብዬ ሸውጃት አብሬያት ዳኒ ቤት ሄዳለሁ አለ። ከዛ እኔ ደግሞ አረ ቡራ የምነካው ለሀይሚ ሞትላታለሁ፣ ነፍሴን እሰጣታለሁ፣ ህይወቴን ለእሷ አሳልፌ እሰጣለሁ ሲል ከርሞ እንዲ ነው። በዚህ ቅስፈት ደግሞ ሀይሚ የራሷ ጉዳይ እና ሀይሚ ጋ ምንም ነገር የለም የሚለው ብዬ ሲሸክከኝ ነበር። ቤተሰቦች እንዴ ለካ ጊዜ እንደሚቀያየር ሁሉ ሰው የሚቀያየራል እያልኩኝ አሚሮ ላይ ጥያቄ በጥያቄ ቤተሰቦች፣ ልክ ለጥያቄው መልስ ሳላገኝ ዳኒ ቤት ደረሱ። በቅስፈት ማለት ነው ሀይሚና ቡራ በሩን ብርግድ ስታደርገው ሀይሚዬ ከሀይሚ ምንድን ነው የምትፈልገው ብሏል፣ ጮኸን ቡራ ወይ ቡራዬ፣ ለካ ከልብ ሳይሆን ካፍህ ነው የምታወራው ብዬ እኔም አብዬ ማዳመጤን ቀጠለው። ቤተሰብ የምር ቡራ ግብት ብሎ ዳኒን፣ ከሀይሚ ምንድን ነው የምትፈልገው? ለምንድን ነው ሀይሚ ሀይሚ የምትለው? ለምንድን ነው ሀይሚ ቆንጆ የምትለው? ምንድን ነው የፈለግከው ከሀይሚ? እኔንና ሀይሚ ለመለያየት ለምንድን ነው የተነሳው? ምንድን ነው እቅድህ? ከሀይሚስ ምንድን ነው የምፈልገው? በቃ ቤተሰቦች ቀወጠው፣ ቡራ ቀወጠው። ጥርሶች ተነቃንቀዋል። በመጀመሪያው ቪዲዮ ላይ ተነቅለዋል ነበር። ሁለተኛው ቪዲዮ ላይ ደግሞ ተነቃንቀዋል ተብለዋል። እነዛ የዳኒ ጥርሶች ማለት ነውና፣ ግን ቤተሰቦች ወይኔ በቃ የተረፉትም ሊደገሙ ነው እያልኩኝ ያው ዳኒ መጀመሪያ ተዘጋጅቶ ነው የጠበቀው። እናንተ ጓደኞቹን ሰብስቦ ባለፈውም እንደምታውቁት ሀይሚ ስትመጣ ጓደኞቹ ነበሩ። አሁንም ደግሞ ጓደኞቹን ሰብስቦ ነው የጠበቀው። ምክንያቱም ስለፈራኩ ነው ቤተሰቦች እና ቡራ ቅውጥ ቅውጥ ነው ያደረገው። በቃ ልክ ሄዶ ቁጭ በል ተረጋጋ ሲባል ራሱ እንኳን ሊረጋጋ ነው። ልከ በሚስትና በርስት ቀልድ የለም የሚባለው ዛሬ አስመሰከረ። ሲቀጥል ደግሞ እኔና ሀይሚ ጋር ያለው ነገር አብቅቷል። አብቅቷል የሚለው ቡራ ካፉ ነው። ቤተሰብ ካፉ ከልቡ እንዳይመስላችሁ፣ እንዳይጨንቃችሁ፣ እንዳይከፋችሁ፣ ቤተሰቦች የምርልን ምላችሁ ሰምታችሁታል። መጀመሪያ የኔና ሀይሚ ነገር አበቃ ስለ ራሴ ብቻ ነው የሚመለከተኝ። ስለ ራሴ ብቻ ልጠይቀው የሚሄደዋልና ልክ ግብ ሲል ከሀይሚ ምንድን ነው የምትፈልገው? ይሄ ማለት እኮ ቤተሰቦች፣ በቃ ሰሞኑን ሀይሚ ሀይሚ ሲል ዳኒ እንደዚሁም ሀይሚ ቆንጆ ሲል በቃ ጭንቅላቱ ላይ የሚመላለሰው ቡራን ለምንድን ነው እኔ ሀይሚ ቆንጆ የምላትን ሀይሚ የምላትን እሱ የሚጠራትኝ እያለ ጭንቅላቱ ላይ ሲመላለስበት ነበረ። ቀጥ ለጥ ብሎ እንግዲህ ወደ ስንት ደቂቃ ነው ስለ ሀይሚ ነበረ ሲጠይቅ የነበረው ዳኒ ማለት ነው ቤተሰቦች። ፈርቶ ቁጭ ብድግ ቁጭ ብድቅ ደግሞ ይውላችሁ በመሀል በመሀል መታመሙን ራሱ ይረሰዋል። የምሬ ነው ምላችሁ፣ ጓደኞቹ ናቸው የሚያስታውሱት። ካሜራ መሆኑ እርስት ያደረገው ና መታመሙን ሁሉ እርስት ያደረግ ና ከዛ ቁጭ ብድቅ ሲል አረታ መሀል ቁጭ በል አረፍበል ይሉታል ቤተሰብ እየረሳው፣ ኩሩ መታመሙን እይ ዳኔ፣ ለአክተር ምንም አትሆንም። የምሬ ነው ምልከማጠር እንደው አክተር እራሱ መስራት አችልም። ከዛም መጨረሻ ላይ ያሳቀ ፓርትማ ልንገራችሁ ቤተሰብ ቤት ማለት ነው ቁጭ ብድግ ሲል ረሙ ምን እንዳለው ልንገራችሁ ምንድነው ቁጭ በል ተረጋጋ ፈርታ ነው እንዳትፍራ አለንልህ አለው አቤት ውርደት አቤት ቅሌት እንደው በዘመናችሁ እንደዛ አይነት ቅሌትና እንደዛ አይነት ውርደት አይግጠማችሁ ቤተሰቦች ፈርቶ እኮ ነው እየተንቀጠቀጠ እየተንቀጠቀጠ ብቻ ቁጭ ብድግ ይላል በመሃል በመሀል ደግሞ ሀይሚ ሀይሚዬ እኮ ደካማ ደካማ ጎኔ ናት በደካማ ጎኔ መጣ እንዴ እኔ የምለው ቆይ፣ ለሰው ያልሆን ህንድን ነው ለሀይሜ የምትሆነው? ሲጀምርኩ ሀይሜን የምታውቃት የብራንኩ ጊዜ ነው። በቃ ከብራን አብረው ስንት ቪዲዮ ሰሩ። ቤተሰብ አራት ቪዲዮ መሰለኝ አብረ ሰሩት። ከዛ በፊት ኮ ሀይሜን አያቃት።

አሁን ዛሬ የተቀመጠችው ሽሮብ አይታችኋታል። ለቡራ ሲያሳዩት ማለት ነው። ቡራ ተረጋጋ፣ ምን ሆነህ ነው? እሱ እኮ ታሞ ይኸው መድኃኒት እየወሰደ ነው አሉና የሆነ ሽሮብ ብብድገር፣ እኔ እኮ ይህችን ሽሮ ብማቀል፣ ለጭጮ ለህፃን መድኃኒት የማይውጡ ሰዎች ታውቃላችሁ። ጭጮ በጣም ትንሽ የሆኑ ልጆች መድኃኒት ማወጥ አይችሉም። ስለዚህ ለእነሱ በማንኪያ እየተደረገ የሚሰጥ ነው። ልካ ህፃንነትንም አምነህበታል። እኔ የምለው የፊት ፕላስተር ግን መቼ ነው የሚነሳው? ቆይ ሐኪም ቤት ነው የተለጠፈልህ? የምር ግን ሰው ታሞ ብሄድ ራሱ የፕላስተር እኮ ሁለታችን ቤት አይለጠፍም። ታውቂያለህ። ሲቀጥል ጥርስ ነው የወለቀ፣ የተነቃነቀን እንጂ አላቅም። እናንተ ሁለት አይነት ቃል ነው የተጠቀማችሁት፣ አንድ የወለቀ፣ አንድ የተነቃነቀ እያላችሁ ነው። የታመመው ጥርሶ ፊት ላይ ፕላስተሩ ምን ይሰራል ነው ምን ይሰራል? ዳኒ አረ ዳኒ፣ እንደ ወንዶቹ ዛሬ ደግሞ ሽንቱ ራሱ ሳያመልጠው አይቀርም። እንዲያው ይቅርታ አድርጉልኝ እና ቢጃማው ራሱ የሆነ እንዴት ብዬ ልንገራችሁ የሆነ ነጭ ነገር ቢሆን ያስታውቅ ነበር። ሽንቱ ሳያመልጠው አይቀርም። ለምን አትሎ ረሙ ራሱ ድግም አለውና መጨረሻ ላይ እውነቱን ተናገረ። ምድነው ቁጭ ብድግ የሚያደረግ ፈራህ? እንዲያትፍራ እኛ ያኳለን ያው፣ እኛ ስላለን ቡራዊ መትሀም እንከላከልልሃለን፣ አይዞህ። እያለቁ ነው ቤተሰቦቼ እና አመናችሁም አላመናችሁም ፍትህ ለጆሮች እኔ ዛሬ ቪዲዮ ፈታ ብዬበታለሁ፣ ስቄበታለሁ። ግን ፍትህ ለጆሮችን ምንም አይደማመጡም፣ አይረጋቁም። በለው በለው የሆነ የገበያ የጉልት ገበያ ታውቃላችሁ፣ የጉልት ገበያን ያደረጋችሁ። እረ እንደው ቪዲዮዋችን እስኪመለስ ብላችሁ እንደው ለእኛም ክብር ይኖራችሁ። ለጆሮችን እንዴ! እድሜ ማለት በቃ ጆሮችን ከሌለኩ ችግር ነው። እኛ ህይወታችን አደጋ ላይ ነው። ስለዚህ ለጆሮችን እንደው እናንተም ጥንቃቄ አድርጉልን። እናንተም ከመልቀቃተው፣ እኛም ከማየት አልቀረን። ስለዚህ እንደው ለጆሮችን አሚሯችን እንኳን አንዴ ጭቅጭቁን ነገሩን ለምዶታል፣ ግን ለጆሯችን ብላችሁ በጆሮ አምላክ ይዣችኋለሁ። ተደማመጡ ተደማመጡ። እንዲህን የራሱ መስማት እፈልጋለሁ። እንዴ ዳኔ እንደው ጓደኞቹን ግልምጥ ግልምጥ እያለ እያየ ማለት ነው። ቡራ አይ፣ ቡራንማ የማውራት አቅም እራሱ የለውም። ሀይሚ፣ ለአንቺ ብዬ ስለማከብርሽ በቃ አሁን ስላከበርኩሽ ነው። ቡራን ይዘሽ መጥተሽ ቤቴ ድረስ የምታሰድብኝ አንቺ እኮ ደካማ ጎኔ ነሽ ሀይሚ። ለአንቺ ክብር ስላለኝ ነው። ወይ ሀይሚ ፈረደባት። የምር ነው ምላችሁ ዛሬ ሀይሚ ተሰቃየች ተሰቃየች በመሀል ሆና ከዚህ ቡራ ይናገራል፣ ከዛ ዳኒ ሀይሚ ሀይሚ ይላታል። ከዚህ ቡራ ለምንድነው ሀይሚ ሀይሚ የምትለው? ሀይሚ ለምንድነው እንደዚህ የምትላት? ስሟን እንዳጠራ ቤተሰብ ረ እኔማ በጅ በጅን ያለኝ በቃ እንዲ ልስማ፣ እንዴት ልስማ? ተረጋጉ እንዴ አንዳንዴ ስተዋሩ፣ ተረጋጉ። ጭቅጭቁን ደስ ካላችሁ ቀጥሉበት፣ ግን ግን ተረጋጉ። ለእኛም አስቡልን። አሚሯችን የትኛውን ስማ እንዴ ዳኒ ደግሞ እንደዛ በጭበጫ እንዴ ምንድን ነው ወንድ ልጅ አለልን እንዴ? ሱሪን ታጠቅ አድርገ። ሲቀጥል ደግሞ ይሄ ሀይሚ ሀይሚ የምትለውን ነገር እንደ በሀይሚ ማሳበብ ይወዳል። ቤተሰቦች ምንም ስለማይችል፣ ቡራ ምንም ነገር ማድረግ ስለማይችል በቃ በሀይሚ ነው የሚያሳብበው። አንችን ስላከበርኩሽ አመተሽ፣ አሰደብሽኝ፣ ጎረምሳ መጣሽብኝ፣ ደካማ ጎኔንሽ አለቁ በስተ ቤተሰብ በጣም ይቅርታ ሪከርዱ እና ቪዲዮ ግን የተለያየ ነው እኔማ ዛሬ ማዛሬ ማለት ነው ራሴን እስከሚያመኝ ድረስ ነው የሰማኋቸው ጭቅጭቁ ሲቀጥል ደግሞ በጣም ነው የሳቁትኝ እብሬን ነው የምላችሁ ለማኑ ቤተሰብ ፈታ በሉልኝ ትወናው የሚገርም ነው ግን ጭቅጭቁ በልክ ይሁንልን አዎ ተረብሸናል ቤተሰብ ለማኑ ባባዬ